ስሜ ብሩክ ይልቃል እባላለሁ ከቋሪት ወረዳ ጨፋጭት ማንቆርቆይ ቀበሌ ማለት ነው። ዛኔ ያለው እና የቆየሁበት በአገዛዙ ብልጽግና አገዛዝ ጋር በምንሻነት አባል ቆይቻለሁ ማለት ነው። የቆየሁት ስድስት ወር ምናምን እንደዛ አካባቢ ነው ቢሆንም ለምን ገባ? ለምን ተነሳሳ? ወደዚህ ዓለም መጀመሪያ የገባሁት እዚህ የመሳሪያ እጥረት ስለነበረ ከዛ መሳሪያ ለማውጣት ነው የገባሁት ማለት ነው። ከዛ አልመችኛልና እኔም በሰዓቱ ተሎ ነበር ለወጣ ያሰብኩትኝ። ከዛ መጀመሪያ ላይ ክላሽ ሰጡኝና እኔን በጣም የሚጠረጥሩኝ ስለነበረ መሳሪያ ወረዱብኝ ማለት ነው። ጓደኛዎች ምናምን ሲከዱ እነሱ መሳሪያ ወረዱብኝ። አሁን ላይ ይችን መሳሪያ ሰጡኝ፣ እና ከዛ ፍላጎት ሲሟላልኝ ወደዚህ ተቀላቀያለሁ ማለት ነው። እሺ፣ እንደወጣ ያደረገኝ ነገር አንደኛ በጣም ህዝብ ያሰቃያሉ፣ ይዘርፋሉ እና ንጹሃን ምናምን ይጨፈጭፋሉ። በዛ ልክ ንብረት በጣም ያቃጥላሉ። ግን ታቦ ላይ አሁን ብዙ ቤቶች አሁን ተዘርፈዋል ማለት ነው። ይህ ይሄ አስጠለኝና በዛ ልክ ነው ማለት ነው። አሁን ለወታ በቆይታ ምን ተማር? በቆይታዬ የተማርኳቸው ብዙ ነገሮች አሉ አማራ ሲሰቃይና ሲገደል ሲሳደድ ሳይ በጣም እንዲጸጸታ ያገኝና ቆይታይ እነዚህን እነዚህን ተመር ያለው ማለት ነው። መጀመሪያ ላይ ዝርፊያ ነው በጣም ይዘረፈን። ሲቀጥል ደግሞ ቃጠሎ ቤት ምናምን እነዚህ እነዚህ ቃጠሎች አሉ። ከዛ ሲቀጥል ደግሞ ንጹሃን ምናምን ግድያዎች አሉ። እነዚህን ካየው በኋላ እንትናልኩኝ ማለት ነው ይኸው አማራን ለማዋረድ የአማራን ክብርና አማራን ዝቅ አድርጎ እንትን ለማለት እንደዛ ይመስለኛል ማለት ነው። የሚያቃጥሉ የሚያወድሙ የሚዘርፉ የሰራዊቱ አባላት ምን እርምጃ ነው የሚወሰድባቸው? ያው የሚዘርፉ የሚያቃጥሉ፣ በንጹሃን ላይ እርምጃ የሚወስዱ ሰዎች መጀመሪያ ጊዜ አይረሸኑም፣ አይቀጡም። ተው ምናምን ይባላል። እነሱ በጣም ታማኝ ነው የሚሆኑ ማለት ነው። ከዛ በላይ ከዘረፉ ካቃጠሉ፣ ከዛ በኋላ እነሱ ታማኝ ይሆናሉ። በዚህ ልክ ነው አሁን እነሱ እንትን የሚሉት ማለት ነው። ታማኝ የሚሆኑት እንዴት ነው? ለማን ነው ታማኝ የሚሆኑት? ለአገዛዙ ለብልጽግና እንትኖች በጣም ታማኝ ይሆናል ማለት ነው። ካቃጠለ፣ ከዘረፈ፣ ምን ካለ በጣም እምነት ይወስዱባቸዋል ማለት ነው። እንደማይከዱ ምናምን መቶ ፐርሰንት ይተማመኑባቸዋል ማለት ነው። ያው ከፋኑ የተማርኳቸው መልካም ነገሮች አሉ ማለት ነው። እነሱም አሁን እኔ እዛሁንን ስንሰማ ከከዳችሁ ምናምን ከሄዳችሁ ያርዷቸዋል፣ ይበሏቸዋል ምናምን ነበር የምንባል። እዚህ ደግሞ መጠን ያየ ነው ደግሞ አቀባበሉ በጣም ለየት ይላል ማለት ነው። በክብር ነው የተቀበሉ። አቀባበላቸው በጣም ይለያል ማለት ነው። ያው እነሱ ያው በምርኮኛ እያያዝ ላይ ልዩነት አለ ማለት ነው። ምርኮኛ እያያዝ ፋኖ አሁን ሳየው በክብር ነው የሚይዝ የሚያስፈልገውን ነገር ሙሉ በክብር እንክብካቤ ያለው አይረሽንም፣ አይገልም። እነሱ ግን ምርኮኛ ከተያዘ እዛው ላይ ይረሽናል ማለት ነው። ይሄ ግልጽ ነው፣ ማንም የሚያውቀው ነው ማለት ነው። እስካሁን በቆየሁት በሃዲያ ውጊያ ላይ ብዙ የተሰው ሚኒሾችም አሉ መከላከያም አለ አድማብትንም አለ ማለት ነው በተለይ ወደዚች ወደ ማክሰኝት አካባቢ በጣም ብዙ መከላከያ እና ሚኒሻ አድማብትን የወደመበት ቦታ ነው ማለት ነው ለምሳሌ እንትን ማክሰኝት ላይ ወደ ሀያ ምናምን ሀያ ስድስት ነው ሀያ አምስት አካባቢ መከላከያ የተሰዋ ሚሊሻም በዛው ልክ አንድ ሶስት ምናምን የተሰዋሉ ሚሊሻ የቆሰለ ስምንት ማለት ነው። ሚሊሻ ያለ ያለ አድማ ብተና ብዙ ነው እሱ ማለት ነው። አሁን መልእክት ማስተላለፍ እንፈልገው ሙሉ ለአማራ ወጣት ወይም ሕዝብ መላ ሕዝብ ማለት ነው አድማ ብተና ሚሊሻም መከላከያም የሆነ። እየመጣ እዚህ ፋኖ በክብር ይቀበለዋል። እዚህ ጋር ተቀላቅሎ ከፋኖ ጋር ትግል እንዲጀምር ነው ማለት ነው እኔ ማስተላለፍ የምፈልገው ማለት ነው።